ሰላም አለይኩም እንዴት ናችሁ? ሁሉ ሰላም ሁሉ መልካም ሁላችሁ እያላችሁበት ያለ ሰላም ዝነታ ይለያችሁ እያልኩኝ እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን ማለት ነው። እንግዲህ አሁን እንደምታዩት እነዚህ ሰርገኞች ናቸው። አንድ ከተማችን አንድ ሶስት ኪሎ ሜትር ራቅ ብዬ እንግዲህ የተጠራሁበትን ነፋጥሚ አዝማች ያደረጉበትን የዘመድ ሰርግ ነው ማለት ነው ዛሬ የማሳያችሁ። ማለት እንግዲህ የገጠር ሰርግ ማለት ስትሄዱበት በጣም ትውስታን እንደሚያስታውሳችሁ እርግጠኛ ነኝ እና ብዙ ያሳልፋችሁም ስላላችሁ ይህን ቪዲዮ ላይክ ሰብስክራይብ እያደረጋችሁ ሁሉንም ተከታትላችሁ ስሜታችሁን ኮመንት ላይ ጻፉልኝ ማለት ነው። ምን እንደተሰማችሁ ኮመንት ላይ ጻፉልኝ እና እንግዲህ እንደምታያቸው እነዚህ ሰርገኞች ይባላሉ፣ ወይም ሽማግሎች ይባላሉ። እነዚህ እየወጡ ነው። ትንስ ጊዜ አርፍጃለሁኝ ማለት ነው። እና እነዚህ ሚዜዎች እና ሰርገኞች ሙሽሪትን ሊያመጡ እየሄዱ ነው ማለት ነው። እንግዲህ ይሄ የወንድ ሰርግ ነው ያለሁት እዚህ አካባቢ ላይ የወንድ ሰርግ እንግዲህ ደማቅ ነው። በጣም ጨዋታ አለ። ጽድት ጽድት ያለ ነገሮች አሉ ማለት ነው። እና እንደምታዩት በወሬ እንዳልፈጅባችሁ ማለት ነው። እንግዲህ እነዚህ እየተቆጣጠሩ ነው። እነዛ ሁን በዝበ ወረቀት ወደ ሚዜ የሚሆነውን እና በየሃይማኖቱ ኒካ የሚያስተሳስሯቸውን ሽማግሎች ይዘው ሚዜ እነዚህ ሙሽራ ይሄዳል ማለት ነው። እና ሙሽራው እንግዲህ ኒካውን አስሮ ይዟት ይመጣል ማለት ነው። እዚህ አባትየው ቀደም ብሎ ሄዶ እዛ ሙሽሪት ሰርግ ላይ ሂዶ አባቷ ጋር ስንት ሁኜ ልምጣ ይልና እንግዲህ ይሄን ያክል ሆነና ሀያም ሆነ ሀያ አንድም ሆነ ናቶሎ ይለዋል ከዛ ውጭ ይሄደ ከዛ ከሰርገኛ መሃል ይቆጠርን አንድ ሰው ቅጣቱን ይቀበላል ከማለት ነው። ከዛ በላይ ላለመሄድ እንደዚህ በመዝገብ እየተጠሩ ይሄዳሉ ማለት ነው። ሽኩር ወይን ነው። ና መሐመድ እና ይሄ እንደዚህ ሆነው ተሰባስበው ወደ ሙሽሪት ጋር ይሄዳሉ ማለት ነው። እና እንግዲህ አስረከበ። ይሄ የሙሽራው አባት ነው ማለት ነው እንደምታዩት፣ እኔ እንደዚህ አስረክቤ ያለሁ። ከዛ በኋላ አንድ ሰው ሄደ። ቅጣቱን ትቀበላለህ ይልና ይሸኘዋል ማለት ነው። እና ይህን ቪዲዮን እስከ መጨረሻው ላይክ ቪዲዮን እስከ እንደምትወዱት እርግጠኛ ነኝ ማለት ነው። እና እዚህ ወጣቱ፣ ሴቱ፣ ወንዱ ዘመድ አዝማዱ እና ልጄን ልድር ነው አጅቡልኝ ያለውን በሙሉ ሰብሰብ ብለው እንደዚህ ማለት ነው፣ ሙሽሪትን እንዲያመጣ ይሸኙታል ማለት ነው። ወጣቱም በሆታ ሴቱም በሌልታ ይሸኙታል ማለት ነው። ትንሽ ተሸኙት በኋላ ይሄ ዘመድ አዝማድ ወደሚጠጣበት ደስታውን ዘመዶቹን በሚያወራበት ጊዜ ላይ አሁን ላይ እንደዚህ ወደ ዳሱ ገባ ብሎ ዘመድ አዝማዱ ጋር ሙሽሪትን እስከሚያመጣ ድረስ እንደዚህ በምታዩት መልኩ እየጠጣ እየበላ እየተጨዋወተ ሙሽሪትን ይጠብቋታል ማለት ነው። እና እንደምታዩት እንጀራውን እየተደቋቆሱ እየበሉ አዝማቹም እንጀራውን እያቀረበ ቀሪቡም ቀሪቡም እየቀዳ እያጨዋወተ ሙሽሪትን እንጠብቃለን ማለት ነው። እና ሙሽሪቱ መጣች፣ ሙሽሪቱ መጣች መሰለኝ። ከሩቅ አየኋት። እና ከዚህ ከጎራ ወደ ና ያመጣት ማለት ነው ሙሽራው እና በዚህ ብዙ መንገድ ተጉዘው ከሩቅ ያየኋችሁ መሰለኝ። እና ሙሽሬት መታለች ማለት ነው። እንደምታዩት እሷን ይውት ይጋብዛችኋል። ለኔ ቪዲዮ ላይክ፣ ሼር አድርጉልኝ ማለት ነው። እና ሙሽሪት መጣለች ማለት ነው። ሙሽሪት በሆታ ታጅባ ሙሽራው እንደዚ በቅሎ ያስናጠጠ በደስታ እንደዚ አምጥቶ ባማረ ሁኔታ አምጥቷታል ማለት ነው። እና ሙሽራው እንደምታዩት በአባቱ ቄ ትንስ ዘና ፈታ ይልበታል ማለት ነው። እና ዘመድ አዝማዱ በደስታ ይቀበለዋል። እና እንደዚህ በአባቱ በመሬት ላይ ስቦ ያስገባታል ማለት ነው። እናም ወጣቱ ሙሽራውን እንደዚህ አጅበው ሙሽሪትን፣ ሙሽራውን ማለትም በመሃል እንደዚህ ዳር የምታገኙት ሙሽራ ግልገል የሚባለውን ሶስቱን ከበው እንደዚህ በምታዩት መልኩ በአማራ ሁኔታ ያጅቧቸዋል። እናም ወጣቱ በዚህ በደስታ መሃል ልጅቱን መሃል አስገብተው ረብሻ ፈጥረው ነበር እና በመሃል ሙሽራይቱ እንደዚህ ሁሌ በመሃል ወጥታለች ማለት ነው። እና በደስታም መሃል እንደዚህ በመሃል ችግር ሊፈጠር ይችላል እዚህ መሃል ላይ እና በእንደዚህ መልኩ ደስታውን የተቋደሳችሁ ይመስለኛል። የተሰማችሁትን ነገር ኮመንት ላይ ጻፉልኝ፣ እንቀጥላለን። እና መሸሸት ካለ በኋላ እንደምታዩት ሴቱም ወንዱም ትልቁም ትንሹ ዳንስ የሚባለው የገጠር ዳንስ እንደዚህ በአማረ ሁኔታ እየደነሱ ይገኙ እና ውዶች፣ በወሬ አልጨርሳችሁ ይህንን የአማረ የተዋብ ዳንስ እንድትጋበዙልኝ እናንተ ደግሞ ይህም ቪዲዮ ላይክ፣ ሼር እንድታደረጉልኝ ጋብዛችኋለሁኝ ማለት ነው። እና እንግዲህ በዚህ በደስታ መሀል የሙሽራው አጉት ማለት የሙሽራው አባት ወንድም እንደምታዩት በዚህ መልኩ በደስታ ገብቷል ማለት ነው። እና በዚህ መሃል ደግሞ አክስት ማለት የሙሽራው አክስት ገብታለች። ናስቲ በጣም ያማረ መሰለኝ። ይህ ቪዲዮ ተከታተሉልኝ።

በዚህ መልኩ እንደምታዩት ይጨፈር ይደነስና ለዚህ ይቦርቃሉ። እንደምታዩት ሁሉም ይሄ እንግዲህ ሊነጋጋ አካባቢ ወደ መኝታቸው ይሄዳሉ ማለት ነው። እና ከነጋም በኋላ እንደዚህ እንደምታዩት አዝማሪ የሚባል ነገር አለ። በሁለተኛው ቀን አዝማሪ እና ሴት አዝማሪ እና ወንድ አዝማሪ ወጭ መጡና እንደዚህ ሽማግሎችን የሀገር አባትን እንደዚህ በአማረ ሁኔታ ስማቸውን እየጠሩ ያጅቧቸዋል። እና እዚህ ጋር ደግሞ ሙሽራው ሚዜዎችን ይዞ ይህም ሚዘወግ የሚባል አለ። ብርም ሆነ ኩታም ሆነ አልባሳቶችም እንደፈለጋችሁ ማለት ነው። ሙሽራውን በሚያስፈልገው ነገር በገንዘብም ሆነ እናንተ የፈቀዳችሁትን ደስ ያላችሁትን ነገር ትሰጡታላችሁ ማለት ነው። እና እሱም ደግሞ በመዝገብ የያዘ የሰጠውን ሰው ይመዘጋግባል ነው

እንደዚህ አዝማሪዎቹም ሴት አዝማሪም እንደዚህ እንደምታዩት ወንድ አዝማሪ እንደዚህ ማሲንቆን እየመታ ሴት አዝማሪ ደግሞ ስማቸውን እየጠራች ሚዜዎችን እና እንደዚህ ሽማግሌዎችን ልባቸውን አንጀታቸውን እየበላች ባማረ ሁኔታ እያቀነቀነች ገንዘብም ሆነ ሳንቲም እየሰጧት የዕለት መተዳደሪያዋን እያደረገች ትገኛለች።

እና ደግሞ እዚህ ፋጡሚ አዝማቿን እያበላች ትገኛለች ማለት ነው። እና አዝማች ማድረግ በጣም ደክማን ያደክማል። እና ወጣቱ ደግሞ እንደዚሁ ሲበላ ሲጠጣ ቆይቶ እንደዚሁ ለሙሽራውም፣ ለሙሽሪት አስደስቶ እንደዚህ በአማራ ሁኔታ ዳግሚያ በሁለተኛው ቀን እንደዚህ እየደነሱ ሙሽሪትን፣ ሙሽራውን ያስደስታሉ ማለት ነው። ወጣቱ እንደዚህ ይደንሳል እንደዚህ በአማረ ሁኔታ ሙሽሪትን ያስደስታሉ እንዳይደብራት ያዝናናቷል ማለት ነው እና እንደዚህ በሁለተኛው ቀን ሊጨራርስ ሲል እንደዚህ ወጣቱ ያስደስቷቸዋል ማለት ነው። አሁን መጨረሻ አካባቢ እየደረስ ነው ያለነው። ናዝ ደግሞ እንደምታዩት እነዛ የሀገር ሽማግሌዎች ለሰርጉ የታደሙ ሽማግሌዎችን እንደዚህ የደንብ ቀሪቡም ሆነ ጠላ ማለትም ያደረጋችሁትን ትሰጡና እየተጫወቱ እንደዚህ በማሪ ሁኔታ እየተጫዋወቱ ያን ቀሪብ እየጠጡ እንዲቆዩ እናንተ የደንብ ማለት አንድ ጀሪካ ሰታችሁ እንደዚህ አጭስ ብለው እየተመረኩ ነው ያለው።

እና በዚህ መልኩ ተመራርቀን እንደዚህ እየተሻኝ ነው ያለ ነው ማለት ነው። እና እናንተም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብዙ ሰው እንድደርስልኝ አድርጉልኝ። በዚሁ እኔ ተሰናበታችኋለሁ። አመሰግናለሁ።